ጤና ይስጥልኝ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ጀምረዋል። የዕለቱ ዜናችን ትኩረቱን በ1446ኛው የኢዳል ፈጥር በዓል ላይ ያደርጋል። ከዜናዎቻችን ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። ከዜናዎቹ ጋር ሰብለጽጌ ነኝ። የረመዳን ወር ከፈጣሪ ምሕረትና እዝነት የሚገኝበትና ራስንም ለመልካም ስራ ዝግጁ የሚያደርጉበት መሆኑን በደብረ ብርሃን ከተማ የሚኖሩ የእስልምና እምነት ተከታዮች ተናገሩም። የጾሙን ወር በመረዳዳትና እርስ በእርስ በመተጋገዝ እንዳሳለፉትም ገልጸዋል። ረመዳን የመልካም ስራ ጅማሮ በር የሚከፍት በመሆኑ በሌሎች ወራቶችም የመልካም ተግባራቶቹን ልምምድ ማስቀጠል እንደሚገባ ተናግረዋል። ገንዘብ ታደሰ ዝርዝር አላት። ዒድ ሙባረክ። ረመዳን ከአምስቱ የእስልምና ማዕዘናት ውስጥ አንዱ ሲሆን በመላው የእስልምና እምነት ተከታዮች ዘንድ የተለየ ክብር የሚሰጠው ነው። ወሩ ይበልጥ ለአምላክ የሚቀርብበት በመሆኑም በመጾም በመጸለይ፣ በመረዳዳትና መልካም ስራዎችን ይበልጥ በመከወን የሚያሳልፉት እንደሆነ አማኞቹ ይናገራሉ። ያው ረመዳን ማለት እንግዲህ ከአስራ ሁለቱ የተከበሩ ወሩች መካከል ትልቁና በጣም የተከበረ ወር የሚባል ወር ነው። ይሄ ወር ማለት እንግዲህ አንድ ወር የምንጾመው ነው። ይሄ እንግዲህ ስናሳልፍ በተለያዩ ኢባዳዎች ማለትም ወደ ፈጣሪ በጣም የምንቀርብበት ወር ነው። እንግዲህ በዚህ ወር የተለያዩ ዚክር የሚባሉ አሉ፣ አውራድ የሚባሉ አሉ፣ ቁርአን የሚቀርበት ወር ነው። በጣም ብዙ ስራ የሚሰራበት እና በተለይ ደግሞ ከአዘቦቱ የበለጠ ለጥሩ ነገር ለበጎ ስራ ቅብ የምትሆኝበት ወር ነው ማለት ነው ረመዳን። ለየት ያለ ክብር የተሰጠውና ብዙ ጥቅም የሚገኝበት ወር ስለሆነ በሰላም ጡመን ያለው ለሌለው እያካፈለ ብዙ ችግረኞችን እየተረዳዳ አንዱን አንዱ ሳይገፋው ሳይንቀው፣ ያው በጥሩ ሁኔታ አሁን ወደ መጨረሻው ላይ ደርሰናል። በረመዳን ያከናወንናቸው መልካም ተግባራት በሌሎች ወራቶች ማስቀጠል ይገባናልም ብለዋል። የጀመረውን በጎ ስራና ደግነት ረመዳንን እንዳደረግነው ሁሉ በሌላውም አመት ወራት እንድንጠቀምበት ምኞታችን ነው። ያው እነዚህ መልካም ነገሮች ከረመዳን በኋላም ቀጣይነት መኖር አለባቸው ማለት ነው። ያው ብዙ ጊዜ የረመዳን ወር ሲባል በጣም የተከበረ ወር ስለሆነ ጥሩ ነገሮች በጣም በርትተውና ጨምሮ የሚሰሩበት ወር በመሆኑ ነው እንጂ ከዚህ በኋላ ደግሞ እንደዚሁ በዚህ ሁኔታ መቀጠል አለብን ማለት ነው። የረመዳን ጾም በሶስት አስር ቀናቶች የተከፋፈለ ሲሆን በእነዚህ ጊዜያት ከአላህ ምህረት፣ እዝነት የሚገኝበትና ሰይጣን የሚታሰርበት የጀነት በሮች የሚከፈቱበት መሆኑንም የሃይማኖት መምህሩ ኦስታዝ አህመድ መሐመድ ያስገነዝባሉ። የመጀመሪያው አስርት ቀናቶች የመግፊራ ናቸው፣ ማለትም አላሁ ተዓላ ፈጣሪያችን አላህ ለሙእሚኖች፣ ለአማኞች አብስቶ ምህረትን የሚያደርግበት አስርቶቹ ቀናቶች እንዲሁም አስሮቹ ቀጣይ ቀናቶች ደግሞ የእዝነት ወር የራህማ የራህማ ቀናቶች ናቸው። አሁን ያለንበት ደግሞ አስርቶቹ የመጨረሻዎቹ ቀናቶች ደግሞ ኢትቁን ሚነናር የሚባሉበት ማለትም አማኝ የሆኑ ሰዎች ከጀሃነም ወይም ከገሃነም እሳት ነፃ የሚወጡበት የመጨረሻው አስርት ቀናቶችና በእነዚህ አስርት ቀናቶች አማኝ የሆኑ ሰዎች ልዩ ትኩረትን ይሰጣሉ። ረመዳን ወር በአንድ አመት ውስጥ ያለ ታላቅ ወር ነው። በዚህ ወር ውስጥ የሚደረጉ መልካም ተግባራትን ማስቀጠል ከህዝበ ሙስሊሙ የሚጠበቅ እንደሆነና ይህም በአስተምሮቱ የተቀመጠ መሆኑንም ነው የሚያስረዱት። በአመት አንድ ወር ነው ይሄ የሚመጣው። ይህ አስተምሮት የእስልምና አስተምሮት ግን በአንድ ወር ብቻ በአመት አንድ ወር ብቻ ሳይሆን አመቱን በሙሉ በጠቅላላ መማር ያለባቸውና ማወቅ ያለባቸው ነገር በህይወታቸው ላይ ደግሞ ሁልጊዜም ተግባራዊ ሊያደርጉት የሚሆን ነገር ነውናስለዚህ በረመዷን ብቻ ሳይሆን ረመዷን ለኸይር ስራ መክፈቻ በራፍ ነው። ከሌላው ጊዜ በተለየ በይበልጥ ወደ አላህ የምንቃረብበት ወር ነው። ነገር ግን ይህንን አስቀጥለን ለእንግዳውም፣ ለጎረቤቱም ሰጥቶ ላለው ማህበረሰብም በአንድ ተዛዝኖ ተሳስቦ እንዲቀጥልና ይቅር እንዲባባል ነው የምመኘው። በረመዳን የጾም ወቅት ቁርአን የወረደባት ዕለት በበጎ ስራና በጸሎት ታስባ ትውላለች ሲሉ የእስልምና ሃይማኖት አባት የሆኑት ሼህ አብደላ ኤድሬስ ተናገሩ። በዚህ ችለት የእምነቱ አስተምሮ የሚያዘውን መረዳዳት ሁሉም ሊፈጽመው እንደሚገባም አስገንዝበዋል። ራሄል ደምሰው አነጋግራቸዋለች። በረመዳን ወር ትልቅ ትርጉም የሚሰጠው ቀን ነው ሌይለት አልቀደር እች ቀን በእስልምና እምነት ተከታዩ ዘንድ ትልቅ ክብር የሚሰጣት በርካታ ሃይማኖታዊ ክዋኔዎች የሚከወንባት ናት ቁርአን የወረደበት እለት በመሆኗ በዚች ቀን የሚከወን ሃይማኖታዊ ክዋኔ ከሌሎች የተለየ መሆኑንም የሃይማኖት አባት የሆኑት ሸህ አብደላይ እንድሪስ ይናገራሉ ድሮ ሰዎች ሺ ሺህ አመት ይኖራሉ በ ስልሳ ሶስት አመት እድሜያችን የሰራ ነው በጎ ስራ የድሮቹ ሺህ ዓመት የሰሩ ሰዎች ጋር እኩል እንዴት እንሆናለን? እኛ በጣም አነስተኛ በጎ ስራችን ብሎ ነቢዩን ጠየቁ። ነቢዩ መሐመድን ማለት ነው። ነቢዩ አቁ ወደ አላህ ዞር፣ አላህን ለመኑ። አላህን ሲለምኑ እኔ ሌለ ተልቀድር የሚባል ነገር እሰጣቸዋለሁ እሰጣቸዋለሁ። ሌለ ተልቀድር ማለት ትልቅ ሌሊት ማለት ነው። ቀድር ማለት ትልቅ ማለት ነው። በዚያ ሰዓት ላይ በጎ የሰራ ሰው ሺህ ዓመት ኑሮ ከሰራው የሚበልጥ ድሞዝ ሰጣለሁኝ አላለ። ሀያ አንደኛው ይሁን ሀያ ሁለተኛው ይሁን ሀያ ሶስተኛው ይሁን ሀያ አራተኛው ሀያ አምስተኛው ሀያ ስድስተኛው ሰባተኛው ስምንት ዘጠኛው አስረኛው ይሁን አይታወቅም። በአስሯ ውስጥ ነው አልት ያለው ጊዜ አሁን ቤቶ ቤተውን ትቶ መስጂድ ገቡ። እዛው እንግዲህ ስራ ለማብዛት ያችን ለሊት ለማገኘት እሷ አንድ ቀን አንድ ሰዓት ና አትታወቅም። ሼህ አብደላ አክለውም የሃይማኖት ተከታዮች በለይለተ ቀድር መስጊድ በመሄድ ዱዓ በማድረግ ና በቻሉት መጠን በጎ ስራዎችን በመስራት የሚያሳልፉት ጊዜ ነውም ብለዋል። ጎበዝ የሆኑ ሰዎች ቤታቸውን ትቶ መስጊድ ይገባል። ለመሽተኛ እንኳ ለማያት አይወጡ ለሶላት ሰው ለመቅበር እንኳ አይወጡ። እሳው ሁኖ ዚክር አለ፣ የአላህን መዝከር ሰዴቃ አውጣት። እንግዲህ በጎ ስራ ብዙ ነው፣ አልቅም ተቆጥሮ በጎ ስራ ብሎ ማለት እኮ ጥሩ መናገርም በጎ ስራ ነው። ቁርአን መቅራት በጎ ስራ ነው። ዚክር የሚባላለ አላህ መዝከር፣ እሱን ስሙ እየጠራ ዱዓ ማድረግ በጎ ስራ ነው። በየአይነቱ በጎ ስራ እንዲሰራ ነው፣ እዛ ይገባል ማብላትም፣ ማጠጣትም ገንዘብ ማውጣት ይሄ ሁላ እንግዲህ በብዛት ይባዛለታል። እንደ ሮተሪ ያገኛል ያጋላ ያቺን ሰዓት ያገኘ ሳይዘነጋ ታገኛት ትገኝለታለች። ነው ነዝ ነው እንግዲህ እስላሞች ሌላ ተልቀድርን ትኩረትን የሚያደርጉት በዛ ነው። የሃይማኖቱ ተከታዮች በረመዳን ጾምና ከሌለ ተልቀድር በተጨማሪ የኢድ በዓልን ሲያከብሩ በጎነትን በማጎልበት ካለው ላይ በማካፈል ሊያሳልፉት እንደሚገባ መልእክት አስተላልፈዋል። ፈጣሪያችን ያዘዘን በኢድ ቀን ጠዋት ወደ ሶላት ሳትወጡ በጠዋት ለዲሆች በራስ ወከፍ ሁሉም ዘካተል ፍጥር የሚባሉን አውጥቶ ለድሆቹ ያስረክብ ነው። ለምን እኩል ክብሩ ጋር ተደስተው እንዲውሉ እንዳይራቡ የደስታ ቀን ስለሆነ እኩል እንዲሆኑ ሶላት ሳትወጡ ስጡ ነው። ሶላት ታልተሰገደ በኋላ ቢያወጡት ሰደቃ ነው እንጂ ዘካተል ፍጥር አይሆኑም። በጠዋት ነው መስጠት። መጪው 1446ኛው ዓመተ ሂጅራ የኢዳል ፈጥር በዓል በእምነቱ ተከታዮች ዘንድ በድምቀት ይከበራል። በዚህ ረገድ ሃይማኖታዊ ስርዓቱ በሚፈቅደው መሰረት ዘካቲል ፍጥር በማውጣት የኢዳል ፈጥር በዓልን ለማክበር ተዘጋጅተናል ሲሉ በደብረ ብርሃን ከተማ የሚገኙ የእስልምና እምነት ተከታዮች ተናግረዋል። ለዓለም ላይኩን የእምነቱን ተከታዮች አስተያየት አሰባስቦ ተከታዩን ዘገባ አዘጋጅቷል።

የሙያን ቀን የሚዋጣው ሰውዬ ለየቱን ቀኑም ተደስቶ የሚውልበት ልብስም ሆነ ማናቸው የሚበላም ሆነ ተዚያ ትርፍ ተተረፈው ነው። ታልተርፈው ግዴታ ያለም ይላል። ከእኔ በታች ያሉት ካሉ እነሱ ድጋፍ በተወሰደ ድጋፍ እንደ አቅሜ እንደ አቅሜ እያረኩ ነው እንጂ በሰሩ እኔ ብቻ ብደሰት ትርጉም የለው። ጦሙ ጦም አይሆንም። በጎረቤት ያለንን የሌለውን በማስደሳት የተሻለውን የተሻለ ምግብ ለሳቸው ትን በማለት የተሻለውን በማልበስ የተሻለ ቃላት ትን በማለት በጣም ከሌላው እጥፍ የሚያዝልን አጅር በረከት ስላለ በጣም ትልቅ የሆነ ደስታለን። በዓሉን እንደኛ እንዳለው ሰው በልተው ጠጥተው ተደስተው እንዲውሉ ያለንን ነገር ሰጥተን አካፍለን ነው ወደ መስገጃ ቦታ የምንሄደው። ከዛ በኋላ እዛ ሄደን የኢድ ሶላት ሰግደን ከመጣን በኋላ የእርድ ፕሮግራም አለ። የእርድ ፕሮግራም እናደርግና ከወገን ከዘመድ ጋር ስጋ ተከፋፍለን አብረን ተደስተን እንበላለን። እዝነት ፍቅርን ተላፍሰን የችግረኛን ደጃን ኳክተን ሴትም ወንድም ይውጣ ይላል። እዥም ሴትም ይውጣ ይላል። እዚያ ወቶ ሲያበቃ አክብሮ በደንብ የሚባል አለ የሚቀራለ ተኪብራ ሶላት ሁለት ረካ ሰገል ተኪብራ ደግሞ ይከበራል። ተኪብራ ማለት አለ ማክበር ማላቅ ማለት ነው። ስናክብራችሁ ተመካክራችሁ ለሊናችሁ ተመካክራችሁ ተለያዩ ይላል። ስለዚያ መውጣት ግዴታ ነው፣ በጣም የተፈለገ ነው። ስና ነው ማለት ነው ያው ፍቅርን የሚያመጡ ቃላቶችና ፍቅሩን የሚያመጡ ነገራቶች በጓደኝነትም በጎረቤትነትም ለሶላቱም ለዘካት ለፍጥሩም ሁሉ ነገር ተመካክሮ እንቅስቃሴ ማድረግ፣ ያው ይሄን ነገር ወደዛ ያተኩራል። ጠዋት የኢዳል ፈጠር ሶላት አለ። እዛ ሄደን ስግደት ስነ ስርዓት እናደርግና ወደ ቤታችን እንመጣለን። በማስከተል አጫጭር ጉዳዮችን ወደ እናንተ እናደርሳለን። ቤተልሔም ሰለሞን ታቀርበዋለች። ኢትዮጵያና ደቡብ ሱዳን በሁለትዮሽ የኢኮኖሚ ትብብራቸው ዙሪያ ተወያዩ። የገንዘብ ሚኒስትር ዴታ ዶክተር ኢዮብ ተካለኝ ከደቡብ ሱዳን የፋይናንስ ሚኒስትርና የነዳጅ ተጠባባቂ ሚኒስትር ማርያል ዶንግሪናተር ጋር ውይይት አድርገዋል። ውይይቱ የሀገሪቱን የኢኮኖሚ ትስስር ማጠናከር ያለመ ነው ተብሏል። ሁለቱን ሀገራት በመሰረተ ልማት፣ ኢነርጂ፣ በኃይል ትስስርና በሌሎች የልማት ስራዎች ማስተሳሰር ያለውን ፋይዳ በተመለከተም ሀሳቦችን ተለዋውጠዋል። በተጨማሪም የገንዘብ ሚኒስትር ዴታው ዶክተር ኢዮብ ተካለኝ ከሚኒስትሩ ጋር በነበራቸው ቆይታ በቀጣናዊ ሰላምና መረጋ ጋት ላይ መክረዋል። መረጃው የኢትዮጵያ ዜና አገልግሎት ነው። ለኢትዮጵያ ታምረት ንቅናቄ የላቀ ውጤታማነት ተቋማት የተቀናጀና የተናበበ አሰራርን መተግበር እንዳለባቸው የኢንዱስትሪ ሚኒስትሩ መላኩ አለበል ገለጹ። የኢትዮጵያ ታምረት ንቅናቄ አምስት ክላስተሮች የ2017 በጀት ዓመት የስምንት ወራት እቅድ አፈጻጸም እየገመገሙ ነው። የኢንዱስትሪ ሚኒስትሩ መላኩ አለበል በግምገማቸው መክፈቻ ባደረጉት ንግግር በኢትዮጵያ ታምረት ንቅናቄ ለውጥ ማምጣት የቻሉ በርካታ ስራዎች ተከናውነዋል ብለዋል። የአምስቱ ክላስተር ኮሚቴዎች ከመደበኛ ስራቸው ጎን ለጎን ለንቅናቄ ውጤታማነት ከፍተኛ ሚና መጫወታቸውንም ጠቅ ተግሷል የአምራች ዘርፉ እድገት የሁሉንም ተቋማት ድጋፍና ርብርብ እንደሚጠይቅ አንስተው ለኢትዮጵያ ታምርት ንቅናቄ የበለጠ ውጤታማነት የተቋማት ቅንጅታዊ አሰራር ወሳኝ ነው ብለዋል መረጃው የኢንዱስትሪ ሚኒስቴር ነው የትራንስፖርትና ሎጂስቲክስ ሚኒስቴር ከስራና ክህሎት ሚኒስቴር ጋር ብቃት ያላቸው አሽከርካሪዎችን ለማፍራት የሚያስችል የመግባቢያ ሰነድ ተፈራረሙ። የስምምነቱ ዓላማ ብቁ አሽከርካሪዎችን በማፍራት በሀገራችን የሚደርሰውን የሞት፣ የአካል ጉዳትና የንብረት ውድመት በመቀነስ የመንገድ ደህንነትን ለማስፈንና የኢትዮጵያ አሽከርካሪዎችን በዓለም ደረጃ ተፈላጊነታቸውን ማሳደግ እንደሆነም ተገልጿል። የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜና የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል ስምምነቱን ተፈራርመዋል። ሁለቱ ሚኒስቴር መስሪያ ቤቶች ባደረጉት ስምምነት በአሽከርካሪዎች ስልጠና ላይ በጋራ በመስራት ጥራት ያላቸውና ዓለም አቀፍ ደረጃቸውን የጠበቁ የአሽከርካሪነት ስልጠናዎችን ማዘጋጀት፣ ብቁ የሆኑ የአሽከርካሪነት ሙያ ሰልጣኞችን ማፍራት እንዲሁም በአሽከርካሪዎች ምክንያት የሚደርሰውን የትራፊክ አደጋ መቀነስ የሚሉ የጋራ ግቦች ተቀምጠዋል። መረጃው የትራንስፖርትና ሎጂስቲክስ ሚኒስቴር ነው። በመጨረሻም ሰሞነኛ ሁነቶችን እንጠቁማቸውም የአምራች ኢንዱስትሪ ልማት ኢንስቲትዩት ከባህር ዳር ዩኒቨርሲቲ የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት ጋር በሚሰሯቸው ስራዎች ላይ መጋቢት 20 ቀን 2017 ዓ ም ከጠዋቱ 2 ሰዓት ከ30 ጀምሮ በኢንተርኮንቲኔንታል ሆቴል የፓናል ውይይት ያደርጋሉ። በሌላ በኩል የኢትዮጵያ ሆርቲካልቸር አምራች ላኪዎች ማህበር ዓለም አቀፍ የአትክልትና ፍራፍሬ ኤግዚቢሽን ከመጋቢት 22 እስከ 24 ቀን 2017 ዓ ም በሚሊኒየም አዳራሽ ከጠዋቱ 3 ሰዓት ጀምሮ ያካሂዳል። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን የእስካሁኑ ነበር። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።